ሰላም በያላችሁበት ለእናንተ ይሁን። የኢትዮ ቤተሰብ የተፈጥሮ ሕክምና ተከታታዎች በሙሉ ሁላችሁንም የከበረ ሰላምታዬን አቀርብላችኋለሁ። ሰላምታዬ በያላችሁበት ይድረስልኝ። ዛሬም እንግዲህ እንደተለመደው በሌላ መረጃ ወደ እናንተ ብቅ ብያለው ዛሬ የምንወያየው ስለ አስገራሚ የጤና በረከት ስላለው ስለ ጥቅል ጎመን ነው የምናውራው። እንግዲህ የጥቅል ጎመንን ያው ብዙዎቻችን እንመገበዋለን። በተለይም በደም አይነት ከኤ እና ከኦ በስተቀር የቀሩት የደም አይነቶች የሚመገቡት ነው። ለመድኃኒትነት ዓላማ ግን ስንጠቀመው ሁሉም የደም አይነት የሚጠቀምበት አካሄዶች አሉ። ለተወሰነ ጊዜ ስለምንጠቀመው ማለት ነው። በተለይም ከታይሮይድ ሆርሞን ጋር ተያይዘው ብዙ ጊዜ ኢንተርፊር ስለሚያደርግ የጥቅል ጎመንን ብዙ ጊዜ እንዳንጠቀመው በደም አይነት አመጋገብ ላይ እናወራለን። ነገር ግን በውጫዊ እንደዚሁም ደግሞ በውስጥ በኩል በመጠጥ ማለት ነው ለመድኃኒትነት ዓላማ እንጠቀመዋለን። እንደዚሁም ደግሞ መንፈሳዊ ይዘቶቹ ትርጉሞቹን አብረን እንመለከታለን ማለት ነው። እንግዲህ የኢትዮ ቤተሰብ የተፈጥሮ ህክምና ተከታታዮች በዚህ የሚተላለፉ ትምህርቶችን በደንብ እንድትይዟቸው እፈልጋለሁ። ምክንያቱም እውቀት ቀስ በቀስ የሚጠራቀም ስለሆነ ነው። ዛሬ ላይ እኛ እዚህ ጋር ሆነን ስናስተምር በአንድ ጊዜ የመጣ እውቀት ወይንም በድንገተኛ ሁኔታ የመጣ ሳይሆን ቀስ በቀስ እየተጠራቀመ የመጣ እውቀት ነው በትምህርትም በሌላም ነገር የሚዳብር ይሁን እንጂ እውቀቶች ሲጠራቀሙ ነው ማካፈል የሚቻለው እና ምናልባት ሊመለከታችሁ ይችላል። ይሄንን ዛሬ በዚህ አይነት ህመሙ ስለሌሉ አይመለከተኝም ብላችሁ የምታልፉት አይሁን። ጀስት ሰምታችሁ ዝም ብሎ ማለፍ ሳይሆን ብትጽፉት፣ ብታስቀምጡት የሆነ ቀን ለሆነ ሰው ትረዳላችሁ። እናንተንም በሆነ ቀን ላይ ሲያስፈልጋችሁ በቀላሉ ራሳችሁን መርዳት ትችላላችሁ እና በተለያየ መንገድ የሚሰበሰቡ እውቀቶችን ማከማቸት በጣም ተገቢ ነው የሚሆነው፣ ማለት ነው እና እንደዚህ የምትሰሟቸውን ነገሮች እንደ ቀላሉ አትዋቸው። አሁን እኔ ስለ ጥቅል ጎመን የተወሰነ ነገርን ሳካፍላችሁ፣ የሆነ ሰው ደግሞ ስለ ጥቅል ጎመን የተወሰነ ነገር ይጨምርላችኋል። እና እናንተ ባበዛችሁት ቁጥር ከኛ በተሻለ ለማስተማር ከኛ በተሻለ ለመተግበር ያመቻችኋል ማለት ነው እና የሚተላለፉ ነገሮችን የራሳችሁ ደብተር ቢኖራችሁ የምታሰፍሩበት ማስታወሻ ቢኖራችሁ በጣም ጥሩ ነው የሚሆነው ማለት ነው። እንግዲህ ይህንን ካልኩኝ ዛሬ ስለ ጥቅል ጎመን ጠቀሜታ እናወራለን። ብዙ ፎከስ የማደርገው የሚያድነውን የበሽታ አይነቶች ላይ ነው። ምክንያቱም ከአርባ በላይ በሽታዎችን የማከም አቅም ያለው የጎመን አይነት ነው። ይረዳል። በብዙ መልኩ የሚረዳ የምግብ ወይም የአትክልት አይነት ነው። በቤታችን አለ። በአጠቃቀም አለማወቅ ግን ከወጥ ሰርቶ ከመብላት ውጪ ያለፈ ነገር ብዙዎቻችን አንረዳውም። ዛሬ ግን በጣም ብዙ የሕክምና ገጸ በረከቶችን በጥቂቱ ነግራቸኋለሁ። በሌላ ቀን ደግሞ የቀሩትን በጣም በርካታ ስለሆኑ ቀስ እያልኩኝ አስተምራለሁ ማለት ነው። ዛሬ እንግዲህ ጥቅል ጎመን አንቲፍላማቶሪ ፕሮፐርቲ ነው ብዙ ጊዜ ይታወቃል በዚህ ይሄ ደግሞ በተለይም ስር ከሰደዱ በሽታዎች የመከላከልን አቅም የሚያጎናጽፈን ነው። በምግብ መፈጨት ዙሪያ ከፍተኛ ፋይበር ስላለው ለሆድ ድርቀት እንዳንጋለጥ ያግዘናል። እንደዚሁም ደግሞ የአንጀት እንቅስቃሴ መደበኛ ሆኖ እንዲንቀሳቀስ የማድረግ አቅም አለው። በተለይም ደግሞ በአንጀታችን ውስጥ ያሉ ጠቃሚ ባክቴሪያዎችን እንደ ምግብነት የሚያገለግል ነው። ሌላው በጣም የሚደነቅበት የአንጀት ካንሰርን የመከላከል አቅም ያለው የአትክልት አይነት ነው። ሌላው የልብ ጤናን ለመጠበቅ ክብደትን ለመቆጣጠር፣ በተለይም የሙሉነት ስሜትን ስለሚፈጠር፣ እንደምታውቁት ዝቅተኛ ካሎሪ አለው፣ ከፍተኛ ፋይበር አለው። ምግብ በምንመገብበት ጊዜ የሙሉነት ስሜት የጥጋብ ስሜት እንዲሰማን ለረጅም ጊዜ በማድረግ ክብደታችንን እንድንቆጣጠር ያደርገናል። ሌላው የበሽታ የመከላከል አቅምን ያሳድጋል፣ ያጎለብታል። ይሄ ዝም ብሎ የመጣ ሳይሆን በጣም ሪች ቫይታሚን ሲ ስላለው ነው። የቫይታሚን ሲ ምንጭ በመሆኑ ለዚህ በጣም ጥቅም ይሰጣል። ሌላው ለአጥንት ጤና ነው። በተለይም ጥቅል ጎመን የቫይታሚን ኬ ምንጭ ነው። ስለዚህ ቫይታሚን ኬ ደግሞ ለአጥንታችን በጣም አስፈላጊ የሆነ ንጥረ ነገር ነው። ስለዚህ ከጥቅል ጎመን የምናገኘው ቫይታሚን ኬ የአጥንት ጤንነትን ለመጠበቅ እጅግ የሚረዳ ነው። ሌላው የፍሪ ራዲካል ጉዳት እንዳይደርስ የመከላከል አቅም አለው። የዓይናችንን ጤና ይደግፋል፣ ይጠብቃል። ምክንያቱም በውስጡ አንቲኦክሲደንት አለ። በተለይ ሉቲን የሚባለው አንቲኦክሲደንት ለዚህ ጠቀሜታ ትልቅ አስተዋጽኦ ያደርጋል። ሌላው ከእድሜ ጋር ተያይዞ የሚመጣው ይሄ ማኩላር የምንለው እሱን አደጋ የመቀነስ አቅም ይኖረዋል። ስለዚህ ጥቅል ጎመን በርካታ የጤና ጥቅሞች ይኖሩታል ማለት ነው። ሌላው የምናየው ነገር ቫይታሚን ሲ እና የቫይታሚን ኬ በብዛት ምንጭ ነው። ፋይበር አለው። አንቲኦክሲደንት አለው። ቀደም እንደነገርኳችሁ ለደም ግፊት፣ የክልስትሮልን ለመቀነስ፣ የልብ ጤናን ለመደገፍ፣ ዝቅተኛ ካሎሪ መኖሩ ለሰውነት ክብደት መመጣጠን፣ ከፍተኛ ፋይበር መኖሩ ለዚህ ደግሞናል፣ ክብደትንም ለመቆጣጠር የሚረዳ ነው። እንግዲህ ይህን ያህል ስለሱ ካወራን በውስጡ በጣም ጠቃሚ ነገሮች አሉ። ሀይሊ ኢፌክቲቭ የሚባሉ ነገሮች አሉት። እንደዛም ደግሞ ኢፌክቲቭ ብለን የምንጠራቸው የህመም አይነቶች አሉ። እዛ ላይ ምን ምንድን ነው የሚያደርገው የሚለውን እናያለን ማለት ነው። እንግዲህ ሀይሊ ኢፌክቲቭ ናቸው ተብለው ከተቀመጡት ነገሮች አንዱ የካንሰር ህመሞችን ሴሎችን የማዳከም ነገሩ ነው። ሌላው ይሄ በተለይ ሴቶች እህቶቻችን ልጅ ከወለዱ በኋላ የጡት መጠንከር ወይም ደግሞ በጣም ብዙ ወተት ከመኖሩ የተነሳ የሚሰማ ህመም አለ እና እሱን ህመም የማቃለል አቅም አለው። በተለይ ጁሱ በሚጠጣበት ጊዜና እንደገናም ደግሞ እዛ ጡት ላይ በውሃ እየተነከረ የጥቅል ጎመኑ የሚደረግበት ቦታ ላይ የሚደረግ ነው። ብሪስት ኢንጎርጅመንት ተብሎ የሚጠራ ነው። የእሱን ህመም የመቀነስ የማስታገስ አቅም ያለው የአትክልት አይነት ነው። ሌላው ሪንክልስ ነው፣ በቆዳችን ላይ የሚከሰት ነው። ለሱም በጣም ቆንጆ ነው። ሌላው የድድ ህመም ላይ ትልቅ ሕክምና ማድረግ የሚችል የቅጠል አይነት ነው፣ ወይንም ደግሞ የአትክልት አይነት ነው። ሌላው ይሄ መግል ልክ እንደ ብጉንጅ የሚወጣ በየቆዳችን ላይ የሚወጣ አለ። እዚህ ስዕሉ ላይ እንደምትመለከቱት አይነት እንደሱ አይነት መግል የያዘ ቁስል በሚወጣበት ጊዜ ለእሱም ትክክለኛ የሆነ መድኃኒት ነው። ሌላው ኢፌክቲቭ ተብለው የተጠሩት በጣም በርካታ በርካታ የህመም አይነቶች ናቸው። ከዛ ውስጥ አንዱ አሲድ ሪፍሌክስ ነው። ሌላው አልኮሊዝም ለሆኑ ሰዎች በጣም ቆንጆ ነው ጥቅል ጎመን። ቅድም እንደጠቀስኩላችሁ ካንሰር አይነትን፣ ግላኮማን የመፈወስ አይነት ነገሮች አሉበት። በተለይም ካንሰር ደግሞ ይሄ በሪፕሮዳክቲቭ አካላችን ውስጥ የሚከሰቱ የካንሰር ሴሎችን እንዳይፈጠሩ የማድረግ አቅም አለ። ከተፈጠረም በኋላ ደግሞ እንዳይባዛ የመርዳት አቅም አለው። የኮለን ካንሰርም ላይ እንደዛ ተመሳሳይ። ሌላው የስኳር ህመም ላይ አስተዋጽኦ ያደርጋል። አርትራይተስን በተለይም ቁርጥማት በሚኖርበት ቦታ ላይ ጎመኑን ቅጠሉን በማድረግ የሚዳንበት ነው። ለፕሮስቴት ካንሰር በጣም ነው የሚረዳው። የጉበት ካንሰርም እንደዛው ይረዳል። የአጥንት መሳሳት ወይም ኦስቲዮፕሮሲስ ብለን የምንጠራውም ላይ እዛ ላይ ትልቅ እርዳታዎችን የሚያደርግ የቅጠል አይነት ነው። ሌላው የምናየው እንግዲህ ኒውትሪሽን ቫሊው ነው ብዙ ስለ ኒትሪሽን ቫሊው በጣም በርካታ ነገር አለው፣ ግን ከዛ ውስጥ ቢ3፣ ቢ6፣ ቢ12፣ ቢ2፣ ቢ5 እነዚህን የመሳሰሉትን አሟልቶ የያዘ ነው። ዚንክ አለው፣ ውሃ አለው በውስጡ። ሃይሊ ኢፌክቲቭ ነው የሚባለው ደግሞ በዛ ውስጥ ያለው ፖታሽየም አለው። እነዚህ ሁሉ ነገሮችን አጠቃለው ነው ቫይታሚን ኢ፣ ቫይታሚን ሲ በብዛት የያዘበት ሁኔታ ነው ያለው። ይሄ ጎመን ከሌሎች ሀርባሎች ጋር ወይም ዘሮች ጋራ በትክክል ሊቀላቀል የሚችላቸው ከቁንዶ በርበሬ ጋራ፣ ከካሮት ጋራ እና ከሮዝመሪ ጋራ በጣም ቆንጆ መስተጋብር አለው፣ ለሕክምና ማለት ነው። ከሌላም ነገሮች ጋራ ይቀላቀላል፣ ግን ለሕክምና ስንጠቀም ከነዚህ መስተጋብር ጋራ በጣም ጥሩ የሆነ ውጤትን ያመጣልናል ማለት ነው። በጎንዮሽ ጉዳት ብዙም የሚገለጥበት ነገር የለም ግን በተለይ የታዮሪድ ፕሮብሌም ካለም እዛ ላይ እንዳይወሰድ ይመከራል። በጣም ደግሞ አብዝቶ ሲወሰድ አንጀትን ሬጉሌት እንደሚያደርገው ሁሉ በኖርማል ሲወሰድ፣ በስቶ ሲወሰድ ደግሞ ድርቀትን ሊያመጣ ይችላል ማለት ነው እንደነዚህ አይነት የጎንዮሽ ጉዳት አለ። ጥቅል ጎመንን ብዙ ጊዜ ነፍሰ ጥሮች ባይመገቡት ይመከራል ማለት ነው። ሌላው እንግዲህ እንዴት አድርገን ነው ጥቅል ጎመንን ለእንደዚህ አይነት ለተለያዩ ችግሮች የምንጠቀመው የሚለውን ነገር በደንብ እናያለን። የመጀመሪያው ለካንሰር እንዴት ነው የምንጠቀመው የሚለው ነገር ነው። ጥሬ ጥቅል ጎመኑን ከሰላጣ ጋር አብዝቶ መብላት አሁን እንዲህ ሲባል ቀላል እስከዛሬ ይህንን እናደርገው ይሆናል እና ግን ደግሞ እንደዚህ አይነት ችግር ላለብን ሰዎች በቀን ሶስቴም አራቴም በሰላጣ አድርገን ጥሬውን ጥሬውን በደንብ አድርጎ መብላት የካንሰር ሴሎችን በጣም የመቀነስ አቅም አለው። ሌላው ለኪንታሮት ነው። ኪንታሮት ሄሞራይዱን ሳይሆን በሰውነታችን ላይ ለሚወጡ ኪንታሮቶች ነው። ይሄንን በጭማቂ መልክ መውሰድ ይቻላል። የተጨመቀውን እዛ ላይ መቀባትም ይቻላል ማለት ነው። ሌላው ለከፍተኛ የሆነ የጉሮሮ ህመም ካለ የጥቅል ጎመኑ ነጩን ክፍል አውጥቶ እሱን እዚ ጋር መለጠፍ ይቻላል። እንደገናም ደግሞ ጨምቆ መቀባትና ማሸግም ይቻላል ማለት ነው። በዚህ ጉሮሮ ላይ ያሉ ህመሞችን ማስወገድ ይቻላል። ሌላው በአፍ ውስጥ የሚወጣ ካንሰር አልሰር አለ፣ ለሱ በጣም ጠቃሚ ነው። እሱ ደግሞ ምንድን ነው? እዚህ በተለይ ከንፈራችን ውስጥ ነው የምትወጣው ይቺ። ጭማቂውን በጥጥ እየነከሩ በጣም ጫን እያሉ መቀባት በጣም ጥሩ የሆነ መፍትሄን እናገኛለን ማለት ነው። ብዙ ሰው በዚህ ይጎዳልና እንደነዚህ አይነት አፍ ውስጥ ለሚከሰቱ አልሰር ጭማቂውን በደንብ መጠቀም በጣም የተሻለ ነገር እንድናገኝ ያደርገናል። ሌላው ለራስ ምታት በተለይ ከባድ ራስ ምታት ላለብን ሰዎች ጥቂት ቅጠሎቹን በሞቀ ውሃ ውስጥ እንነክራቸው እና ትንሽ ቆየት አድርገን አውጥተን በሚያመን ፓርት አካባቢ ላይ ጥቅል ጎመኑን መያዝ በጣም መፍትሄ ይሆናል ማለት ነው። ወዲያውኑ የመቅለል የመዳን ስሜት እንዲሰማን ያደርጋል። ሌላው የሚያቃጥል የነርቭ ህመም ላለን ይሄ ኒውሮሎጂያ ብለው የሚጠሩት ነው። ለእንደዚህ አይነት ህመም ላለን ሰዎች በመቆሃ ውስጥ ቅድም እንደነገርኳችሁ የሚተገበር ነው። በመቆሃ ውስጥ ጥቂት እናደርግና በሚያመው ቦታ ላይ ያንን ነገር መያዝ ወይንም ማሰር እና ማስቀመጥ በጣም ፍቱን የሆነ መድኃኒት ነው የሚሆነው። ሌላው ለሚያስቸግር ጉንፋን ነው። ጉንፋን ለሚይዛችሁ ሰዎች ተደጋጋሚ ጉንፋን ለሚይዛችሁ ጥቅል ጎመን እጅግ በጣም ፍቱን የሆነ መድኃኒት ነው። ቅጠሉን ለሁለት ደቂቃ ሶስት ደቂቃ እናፈላለን። ካፈላን በኋላ አጥልለን፣ አቀዝቅዘን ማር ግማሽ የሾርባ ማንኪያ ጨምረን መጠጣት፣ በቀን ሶስት አራት ጊዜ ይህንን ብናደርግ በቀላሉ እንደዚህ አይነት የሳል ችግሮችን፣ የጉንፋን ችግሮችን በቀላሉ ልንወጣቸው እንችላለን። ሌላው ለአስምና ለብሮንካይት ህመሞች ነው። በተለይም ይሄ ለአስም የብሮንካይት ቱቦችን ከሳንባ ጋቸር የሚገናኘው ቱቦ እንዳይጠብ ይዘቱን እየጠበበ እየጠበበ እንዳይመጣ የመከላከል አቅም አለውና እሱን መጠቀም ይቻላል። በጣም ቆንጆ ነው። ይሄ ደግሞ ግማሽ ኩባያ የተጨመቀውን መጠጣት ለዚህ በጣም መፍትሄ ነው። በተለይም ለረጅም ጊዜ እንደዚህ በአስም ችግር የምትሰቃዩ ሰዎች አንዱ ፕሮብሌም አስም ላይ ብሮንካይት ቱቦ እየጠበበ ነው የሚሄደው። ያ እንዳይጠብ ስፋቱን ጠብቆ እንዲኖር የማድረግ አቅም ስላለ አንድ የተጨመቀ አንድ ኩባያ መጠጣት በቀን አንዴ በጣም ጥቅም አሉ። ይሄ ለብሮንካይት ችግሮችም ለምትሰቃዩ ሰዎች እጅግ መፍትሄ ነው ማለት ነው። ሌላው ለቆዳ ነው። ማዲያትንም በሚመለከት በቆዳ ላይ ያሉ ያልተፈለጉ ነጠብጣቦችን ለማስወገድ ይህም እንደዚሁ ተመሳሳይ አንድ ኩባያ በቀን ውስጥ ጨምቆ መጠጣት እጅግ በጣም ውጤታማ ነው። ሌላው ሶራይስስ ነው። ሶራይሲስ በተለይ በመገጣጠሚያዎች አካባቢ ላይ እና በቆዳዎቻችን ላይ የሚወጣ በተፈጥሮ የተፈጥሯችን የበሽታ የመከላከል ሴሎች በስህተት የቆዳ ሴልን በሚያጠቁበት ጊዜ የሚመጣ የቆዳ በሽታ ነው። ምንም አይነት መድኃኒት የለውም በህክምናው ዓለም፣ በኛ ደግሞ በደም አይነት አመጋገብ የአመጋገብ ችግር ነው፣ ችግሩን መፍታት ነው ተብሎ ብዙ ጊዜ አስተምሬበታለሁ። ነገር ግን አንዱ ደግሞ ሶራይስስን ወደ ነበረበት ለመመለስ ቅጠሉን እዛ ቦታ ላይ ማሰር በጣም የተሻለ ውጤት ያመጣል ማለት ነው። ሌላው እንግዲህ ይሄ በጣም ጥቂቱ ነው፣ በጣም በርካታ ናቸው። ብዙዎቹን እየገለጽኩላችሁ አወሳሰዱንም ከካሮት ጋር ደባልቀን የምንወስደዋለን፣ ከቅንዶ በርበሬ ጋር ደባልቀን የምንወስደዋለን። እነሱንም ህመሞችን እያየን እንዴት እንደሚሰራ ደግሞ በሌላ ጊዜ ሌላ ቪዲዮ እሰራላችኋለሁ። አጠቃላይ የጥቅል ጎመን በጣም በርካታ ጥቅሞች አሉት። እሱ ነው ትልቁ ፖይንት። ሌላው መንፈሳዊ ነገሩ ምንድን ነው? መንፈሳዊ ነገሩ የሚሰጠው ጥቅም እንግዲህ ባለፈ የሰራውላችሁ ቪዲዮ ላይ ስለ ጤናዳም መንፈሳዊ ነገሮችን አስተምሬአለሁ። ሁላችንም በደጃችን ላይ ብናስቀምጠው በተለይ ከአይን ጋር ተያይዞ የሚመጡ ችግሮችን የማስቀረት በቤት ውስጥ ስናጨሰው ደግሞ ቤት ውስጥ የተናደደ ሰው እንኳን ካለ ካልም እንደሚያደርግ መስማማት ደረጃ ላይ ለመድረስ የሚያስችል ነው ብለን አንስተናል። ኤኒዌይ መጥፎ ኢነርጂዎችን የማስወገድ አቅም ያለው እጽ ነው ብለናል። ዛሬ ደግሞ ጥቅል ጎመን ደግሞ ምን አይነት ነው፣ ምን አይነት መንፈሳዊ ገጸ በረከት አለው የሚለውን ነገር እነግራቸዋለሁ። እንግዲህ ምልክቱ የብልጽግናና የመራባት የጥበቃ ነው። ሁል ጊዜ ጥቅል ጎመን ሲታሰብ የመራባት ፈርቲሊቲ ማለት ነው፣ ጥበቃ የማድረግ እና ደግሞ የብልጽግና ነው ተብሎ ይታሰባል። በተለይም በአንዳንድ ሀገር ላይ የተትረፈረፈ የእግዚአብሔር ፍቅር ምሳሌ ነው ተብሎ ይወሰዳል። ጥቅል ጎመንን ሲያስቡ የተትረፈረፈውን የእግዚአብሔርን ፍቅር ይተካል፣ ማለት ምልክት ነው ተብሎ የሚወሰድበት ሀገር አለ። ከጥንት ጀምሮ እንደዚህ አይነት ምልከታዎች አሉ። ሌላው ከሙሉ ጨረቃ ጋር ተያይዞ መመገብ ወደ ብልጽግና አለም ውስጥ ወይም ወደ ስኬት አለም ውስጥ ይወስዳልና ሙሉ ጨረቃ በምትታይበት ጊዜ ጥቅል ጎመንን መመገብ እና ዊሽ ማድረግ በጣም የተፈለገውን ስኬት ያመጣል የሚል አስተሳሰብና አመለካከት አለ። እንግዲህ ለዛሬ ይዤላችሁ የቀረብኩት ይህንን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ባላችሁበት ቦታ ላይ ሰላምና ደስታ ጤና ለእናንተ ይሁን። መልካም